ረሱል ዐለይሂ ሰላቱ ሰላም ስልካችሁን ቢያዩት ወደሚለው ነገር ደግሞ መናገር ፈልጌ ነበረ። እንኳን ለተከበረው ዒደል ፊጥር በሰላም አደረሳችሁ እያልኩ እኛ ዋና ታርጌታችን የመጣንበት ቲክቶክ ነውና። ቲክቶክን በኸይር ተጠቀሙ። ዳዕዋ ማድረግ የምትፈልጉ መጀመር ትችላላችሁ። ኤኒታይም መጀመር ትችላላችሁ። እመቱን ማገልገል ትችላላችሁ። በዛውም ደግሞ ቅድም እንትን ረሱል ዓለይሂ ሰላቱ ወሰላም ስልካችሁን ቢያዩት ወደሚለው ነገር ደግሞ መናገር ፈልጌ ነበረ። እንኳን ረሱል አይደለም ወላጆቻችን እንኳን እንዲያዩት አንፈልግም ነገሩን እና የስተኽፉነ ሚነናስ ወላ የስተኽፉነ ሚነላህ ከተባሉት መሆን የለብንም። ሰውን የሚፈሩ አላህን የማይፈሩ ከመሆን መቆጠብ መቻል አለብን። ስለዚህ ሁላችንም በቻልነው ዲኑን መካደም አለብን። በየኢነርጂያችን የተለያየንት ሊኖረን ይችላል። የሚዲያው በሚዲያ የገንዘቡ በገንዘቡ፣ የጉልበት በጉልበቱ ዲኑን መካደም አለብን። በወጣት ነው እንትን የሚለው ዲኑ የሚቆመው እና ያው ሰሞኑን ባለው ነባራዊ ሁኔታ ደግሞ ከዲነል ኢስላም ጋር ያሉ ኢስላሞፎቢክ ረሱል ዐለይሂ ወሰላም የሚሳደቡትንም ያው በቻል ነው ነገር እነዚህ ሰዎች ቶሎ ከዚህ ድርጊታቸው እንዲቆጠቡ ለሌሎች ማስተማሪያ እንዲሆኑ ማድረግ መቻል አለብን። ዒዳችሁ የአማርያ ይሁን እላለሁ። ይህን ማስተላለፍ ነው።